እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ። አሰላሙ ዓሌይኩም ረህመቱላሂ ወበረካቱ። ውድና እየተከበራችው የቻነል የቤተሰቦች እንዴት ናቸው? ላይ ሰላም ናቸው ወይ? ከኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ እንሻላህ። ያው ባለፈው እንግዲህ ስለ እንጨት ዋጋ አቅርቤላችሁ ነበረ ሰማኒያ አምስት ቅጠል ቆርቆሮ ለመስራት ስንት እንጨት ይበቃናል የሚለውን እስከነ ሂሳቡ ሰርቼላችኋለሁ ማለት ነው። አሁን ደግሞ ያው ከእንጨቱ ጋር ያው ቆርቆሮና ቢስመር ስለሚያስፈልግ የእሱን ሂሳብ ነው ይዤላችሁ የመጣሁት ማለት ነው። እንዲሁም የአሸዋና ድንጋይ። እንሻአላህ እንደገና ደግሞ ውድ እህቶች፣ ቤተሰቦች ቪዲዮ ከተመቻችሁ ላይክ ሼር አድርጉት። ምንም የምትጎዱት ነገር የለም አስተያየትም ካላችሁ ይህ ያልተመቻችሁም ነገር ካለ ኮሜንት ላይ አስቀምጡልኝ መልሳለው ማለት ነው እንሻላ ያው ቆርቆሮ አንደኛ ደረጃና ሁለተኛ ደረጃ የሚለውን ነው ይዤላችሁ የመጣሁት ሶስተኛው ያው ለአጥር ነው የምንጠቀመው እዚህ አገራችን ምንም አይሰራም ብዬ ለቤት መስሪያ ይሆናል ያልኩትን አንደኛና ሁለተኛ ደረጃውን ይዤላችሁ የመጣሁት ማለት ነው እንሻላ አሁን ሲቀጥል ሂሳቡ የአንደኛው ደረጃ ቆርቆሮ ሰባት መቶ ሰማንያ ብር ነው ማለት ነው አንደኛው ሁለተኛው ደግሞ ሰባት መቶ ሀያ ስለዚህ ሰማንያ አምስትን በሰባት መቶ ሰማንያ ስታባዙት ሂሳቡን ታገኙታላችሁ ማለት ነው ሰማንያ አምስት ቅጠል ለመስራት መስራት ያሰባችሁ ከዛ በታችን ለመስራት ያሰባችሁ ሰባት መቶ ሰማንያ አንደኛው ሁለተኛው ደግሞ ሰባት መቶ ሀያ ማለት ነው ያው እንግዲህ ቤትን ለመስራት ግድ ነው። ለትንሽ ብር ተብሎ ሁለተኛ ቆርቆሮ ባይገዛ ጥሩ ነው። አንደኛው ቢሆን ይመረጣል ማለት ነው። ሀባይ እንሻላ። ያው እንግዲህ አሸዋ ነው። አሸዋና ድንጋይ፣ አሸዋና ድንጋይ። ያው ቤቱ ከቆመ በኋላ ግዴታ ውሃ ልክ መታሰር አለበት ቤቱ እንዳያዘም፣ እንዳይወላገድ ቀጥ ብሎ እንትኑን ፕላኑን ጠብቆ እንዲቆም ቤቱ ውሃ ልክ ነው የሚያስፈልገው፣ ከምንም በላይ ውሃ ልክ ከታሰረ በኋላ ለብዙ ጊዜ መጠበቅ ይችላል። ስለዚህ አሁን ውሃ ልክ ለማሳሰር ድንጋይ የሚያስፈልገው አንድ ቢያጆ እንደ ቦታው ነው። ያን ምላችሁ አሸዋም አንድ ቢያጆ። ያ ማለት ቦታው ሜዳማ ከሆነ አንድ አንድ ቢያጆ አይፈጅም፣ ግማሽ ግማሽ ይፈጫል። ያው የሚመጣው አሸዋና ድንጋይ አንዳንድ ቢያጆ ነው ማለት ነው ግን ተራራማ ከሆነ ገደል ነገር ቦታ ከፍታ ያለው ቦታ ከሆነ የተሰራበት ቤቱ ግዴታ እስከ ሁለት ቢያጅ ያስፈልገዋል ድንጋይም አሸዋም ማለት ነው። ምክንያቱም በግንብ ወደ ላይ በደንብ አድርጎ ለቤቱ ዋስትና ሲባል መገንባት ስላለበት ማለት ነው። ራሱ ሜዳማ ቦታ ነው የሚባለው ላይ በሶስት ኮርስ ነው መነሳት ያለበት ማለት ነው። ውሃ ልኩ የግድ ነው። ውሃ ልኩ በደንብ አድርጎ ተቆፍሮ መገንባት ስላለበት ሶስት ኮርስ እንደገና ደግሞ እንዳልኳችሁ ተራራማ ገደላማ ቦታ ላይ ከሆነ ደግሞ ግዴታ ከፍታ ያስፈልገዋል እና በደንብ አድርጎ ግንባታ ስለሚያስፈልገው በደንብ አድርጎ መታሰር ስላለበት ለዛ ሲባል እስከ ሁለት ቢያጆ ያስፈልጋል ድንጋይና ሸዋ ማለት ነው። ሁለት ሁለት ቢያጆ አራት ቢያጆ ማለት ነው፣ ድንጋይና አሸዋ። ሌላው ደግሞ ቢስማር ነው ቢስማር የቆርቆሮም የግርግዳም የማገርም የሁሉም ዋጋው አንድ ነው፣ ዘጠኝ መቶ ብር ነው። ስለዚህ ለሰማንያ አምስት ቅጠል ቆርቆሮ የሚያስፈልገው ከአስራ ስድስት እስከ አስራ ሰባት ባኮ ማለት ነው። ካርቶኑ እሽጉ እሽጉ ነው የሚሸጠው ከአስራ ስድስት እስከ አስራ ሰባት አስራ ስድስት አስራ ሰባት ባኮ ማለት ነው። ዋጋው አንድ ነው። የቆርቆሮም ይሁን የማገርም ይሁን የምንም ይሁን የምንም ዋጋው አንድ ነው ማለት ነው። የቢስማር ዋጋ ስምንት መቶ ብር ነው ማለት ነው ይሄ ቢስማሩ። ስለዚህ ስምንት መቶን በአስራ ሰባት ወይም ደግሞ በአስራ ስድስት ስታባዙት ሂሳቡን ታገኙታላችሁ ማለት ነው። ቆርቆሮውንም እንደዚሁ ሰባት መቶ ሰማኒያን በሰማኒያ አምስት ስታበዙት ዋጋውን ታገኙታላችሁ። አሸዋው እንግዲች ያው ነግሬያችኋለሁ ስንት እንደሚያስፈልግ፣ ድንጋዩንም እንደዛው ዋጋው ትንሽ ያሸዋው ይጨምራል ይቀንሳል። አሁን ደግሞ አሸዋ ጠፋ ብሏል እና አሸዋው ባለበት አሁን ዛሬ ባመጡት ነገ ስለማያመጡት ዝም ብዬ በእንትን እነግራቸዋለሁ። አሁን ባለፈው የሚመጣው እስከ ሀያ አምስት ሺ ብር ነበር አንድ ቢያጁ አሸዋ ማለት ነው። አሁን ጨምሯል፣ አሸዋም ትንሽ ጠፋ ስላለ ማለት ነው። ድንጋይም እንደዛው። ስለዚህ የዚህን ዋጋ የሁለቱን ዋጋ ብዙም ርቀት ስለሌለው እስከ ሰላሳ አምስት ሰ ሰባ ሺ ብር አድርጋችሁ ዝም ብላችሁ ብትይዙት ብሩ ቢተርፍ ይሻላል ብዬ ባይ ነኝ ማለት ነው። ምክንያቱም አሁን አሸዋ ጠፍቷል። እንደ በፊቱ ቢሆን አዎ እስከ ሰላሳ ሺ ብር ድንጋይና አሸዋ ስልሳ ሺ ብር፣ በዚህ ዋጋ መያዝ ይቻል ነበር። አሁን ትንሽ ጠፋ ስላለ እስከ ሰባ ሺ ብር ቢያዝ ጥሩ ነው ብዬ ላለው ማለት ነው። እንግዲህ ይህንን ሂሳቡን ከእንጨት ጀምሮ እስከ ድንጋይ እና ሸዋ ቆርቆሮ፣ ቢስማር ያለውን ሂሳቡን ነግራች አለው ማለት ነው። ማባዛት ትችላላችሁ። እሺ፣ ሲቀጥል ደግሞ ሌላው ምንድን መሰላችሁ? ቤታችሁን ከተመረገ በኋላ አሁን ውሀ ከታሰረ በኋላ ግዴታ ምርግ ነው። ለምርግ ለጭቃ ደግሞ አብክተው ለመምረግ ለሁሉ ነገር በፊት እስከ አስራ ስምንት ሺ ነበር፣ አሁን በጣም ጨምሯል። የዚህን ዋጋ ትጠየቅኩም እንሻላ ወደፊት ትጠይቃለሁ። እንሻ አላህ የዚህን ዋጋ እጠይቅና እነግራችኋለሁ ማለት ነው። እና ስታ ማድረግ ያለባችሁ ደግሞ ቤታችሁን ከሰራችሁ አይቀር ውስጡን በጅምሰን አድርጉት። የጅምሰንን ዋጋ ደግሞ ጠይቄ አቀርብላቸዋለሁ እንሻ አላህ።